ታላቅ ዜና የውጭ ሀገር የስራ እድል ፈላጊዎች በሙሉ የስራና ክህሎት ሚኒስቴር ሶስት ሺህ የሚሆኑ የስራ እድሎችን ወደ ውጭ ሀገር ማሰማራት ይፈልጋል በዚህ መሰረት የሰለጠነ እንዲሁም ደግሞ በከፊል የሰለጠነ የሰው ኃይልን ወደ ውጭ ሀገር ማሰማራት ይፈልጋል በመሆኑ ከዚህ በታች የተዘረዘሩትን የሙያ ዘርፎች ላይ የተሰማራችሁ ወገኖች ካላችሁ የስራ ቦታው የተባበሩት አረብ ኤምሬት ሲሆን የኮንትራት ቆይታ ሁለት ዓመት እንዲሁም ተፈላጊ ፆታ ወንድ ሲሆን በተዘረዘሩ እያንዳንዱ ሙያዎች ከ250 እስከ 1000 ሰው በጥቅሉ ወደ 3000 ሰው ይፈለጋል ማለት ነው። የሙያ ዘርፎቹ እዚህ ጋር ተዘርዝረዋል። ለአብነት ያህል ቴክኒሺያን እንዲሁም ሌሎች የጉልበት ስራ ጭምር ስራዎችን ፖስት ተደርጓል ማለት ነው። ስለዚህ የምትመዘገቡበትን ስልክ ቁጥር ከአንድ ጊዜ በላይ በመጠቀም ፎርም መሙላት እንደማትችሉ አስታውቋል። ከአንድ ጊዜ በላይ የሚጠቀም ሰው ማመልከቻው ሙሉ በሙሉ ዲስኳሊፋይ እንደሚደረግ ወይም ደግሞ ውድቅ እንደሚደረግ የስራና ክህሎት ሚኒስቴር ጭምር አሳስቧል ማለት ነው። ማንኛውም መረጃ ለመጠየቅ ይህንን በተመለከተ በስራና ክህሎት ሚኒስቴር የነፃ ስልክ መስመር 9138 መደወል ይቻላል ማለት ነው። ለማመልከት እዚህ ጋ የተቀመጠውን ፎር መሙላት ይጠበቅብናል። በመጀመሪያ ሙሉ ስማችንን እዚህ ጋር እንሞላለን። ስልክ ቁጥራችንን እዚህ ጋር እንሞላለን። እንዲሁም ደግሞ አማራጭ ስልክ ቁጥር ካለን ምናልባት በተለያየ ምክንያት ክፍለ ሀገር ያለን ሰዎች ካለን ስልካችን አይሰራም ብለን ካሰብን ምናልባት አማራጭ ስልክ ማስቀመጥ እንችላለን። እንዲሁም እድሜያችን በትክክል እዚህ ጋር መሙላት ይኖርብናል። ምናልባት እድሜያችንን ስንሞላ ከፓስፖርታችን ወይም ደግሞ ከሚኒስትሪ እድሜያችን ጋር የተመሳሳይ መሆን ይኖርበታል። ያ ማለት እድሜያችን መጨመርም መቀነስም አይኖርበትም ማለት ነው። የስራ መደቦቹ እዚ ጋር እንመርጣለን ስለዚህ ለምሳሌ ኤሌክትሪክ ባለሙያ ከሆነ እዚ ጋር ኤሌክትሪክ ባለሙያ እንመርጣለን። ከዛ በኋላ ስንት ዓመት የስራ ልምድ የሚለውን እዚ ጋር የስራ ልምዳችን በዓመተ ምሕረት እናስቀምጣለን። ቀጥሎ የተወሰኑ አፕሎድ እንዲደረጉ የሚፈለጉ ዶክመንቶች አሉ። እነዚህም በፒዲኤፍ ብናደርግ ይመከራል። የመጀመሪያው ወርክ ኤክስፔሪንስ ወይም ደግሞ የስራ ልምድ ሲሆን እኔ እዚህ ጋር ኦልሬዲ ያስቀመጥኩት አለኝ ስለዚህ እዚህ ጋር ሴሌክት አድርገን የአስቀመጥነውን ፒዲኤፍ አፕሎድ በምናደርግበት ጊዜ 0 ኮምፕሌትድ ይለናል። የትምህርት ማስረጃችንን በተመሳሳይ ኤዱኬሽናል ሰርቲፊኬት ያስቀመጥነውን ዶክመንት እዚህ ጋር አፕሎድ እናደርጋለን። ቀጥሎ ደግሞ ሲቪ እንደዚሁ እዚህ ጋር አፕሎድ እናደርጋለን ማለት ነው። አይታችሁ ከሆነ እኔ ሁሉንም ዶክመንት ቅድሚ አዘጋጅቻለሁ። ስለዚህ ከማመልከታችን በፊት አስፈላጊ ዶክመንቶችን ማዘጋጀት ይኖርብናል። ምናልባት ሲቪ አጻጻፍ የምትቸገሩ ወገኖች ካላችሁ የእኔ የዩቱብ ቻናል አስፓር አፍሪካ ብላችሁ ገብታችሁ ኮመን ሴክሽን ላይ ሊንኩን አስቀምጭላችኋለው። ሲቪያችሁን በቀላሉ እንዴት ማዘጋጀት እንደምትችሉ እዛ ጋር አስቀምጫለው ማለት ነው። ከዛ በተረፈ ግን ይሄንን ፎርም መሙላት ትችሉ ዘንድ የፎርሙን ሊንክ ኮመን ሴክሽን ላይ አስቀምጥላችኋለው። ምናልባት ለዚህ ቤት አዲስ ከሆናችሁ ኮፒ ፎሎ እንዲሁም ሊንክ መደረጉን እንዳይረሳ ከዛ ውጭ አስፓየር አፍሪካ ብላቸው ዩቱብ ቻናል ላይ የተለያዩ እጅግ በጣም ጠቃሚ ቪዲዮችን አስቀምጭላቸዋ አለው። እንግዲህ ዶክመንቶችን አፕሎድ አድርገን እዚህ ጋር ከጨረስን በኋላ እዚ ጋ ቅጹን አስገቡ የሚለውን ክሊክ ማድረጋችንን መርሳት የለብንም ማለት ነው። ምናልባት እዚ ጋ ለምሳሌ ክሊክ በምልበት ጊዜ ያልተሟሉ ዶክመንቶች ስላሉ ወደኋላ መልሶኛል። ስለዚህ ሰሚት ማድረጋችንን ወይም ደግሞ ቅጹን ማስገባታችንን እርግጠኛ መሆን ይኖርብናል ማለት ነው። ስላዳመጣችሁኝ አመሰግናለሁ። መልካም እድል ባይ